እንደው የቤት አመል አይለቅ፣ እንደው የቤት አመል አይለቅ። እንደው ምን ይሻልሽ አንቺ ልጅ፣ እንደው ምንድን ነው የሚሻልሽ ፈጣሬ ሆይ። ሁሉንም በድንጋጤ ገደለቻቸው ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናቸው? ሁሉ ሰላም ሁሉ መልካም? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታረጉ የደውል ምልክቷን በመጫት ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አሴታችሁን በኮሜንት እንድሰጡኝ እያልኩኝ ዛሬም ሄሉሻ ቅንጥሿን ሄሉሻን ይዤላችሁ ወደ እናንተ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ እንድ እንድትቆዩ በአክብሮት ጋብዛለሁ። በነገራችን ላይ ይቅር በሉኝ በመጀመሪያ ማለት ነው። እኔ ድሮም ልብ የለኝም ሰውን ገፋፍቼ እኔ የለውም። ትናንትና ማታ እሪክ እንትኑ ቪዲዮን እርስት አድርጌው ማለት ነው እርስት አድርጌው የኔ ጉድ፣ ዛሬ ጠዋት ነው ያየሁት። ዛሬ ጠዋት ለምን ዋሻችኋለሁ። ከዚህ ሁሉ መካከል የኔ ኮሜንት የለም። ሳምሪ የስራሽን እስጥሽ። እንደ አንድ ሳትወልጅ እንደዚህ ልብሽ ጥፍት ያለ አንድ የወልሽ ጊዜም አላቅም ጨርቅሽን ጥረሽ የምትሄጂው ነው የሚመስለኝ፣ ማለት ነው ቶስ አምሪ ረት ወደ እራስሽ ተመለስሽ ሹሃለ ምንድን ነው? ከዛ አላችሁ እርሱ ታድርጌው ዛሬ ትዝ ሲለኝ ትናንት ነበር ዛሬ ነበር ሪካርዱ ብዬላችሁ፣ እሷ ሼር ላይ ግብት ትስልላችሁ ፍጥጥ ብሎ ሼሩ ማለት ነው። አሁ ጉድ እና ውድ ቤተሰቦች ወደ ቪዲዮ ልግባላችሁና እንግዲህ ሄሉሻ የኳስ ችሎታዋን ጥግ ድረስ አሳይታለች። እኔ ስለ ኳስ አላይም አልወድምም አሁን የኛ ልጆች በጣም የሚያስደንቀኝ ነገር አላቸው። አንዳንድ ልጆች የውጭ ከኢትዮጵያ አልፋቸው የውጭ የምደግፉት ምናምንም የማቀው ነገር የለም። በስማቸው አንዳንዶቹን አውቃለሁ አርሰናል ማንቸስተር ሲባል ግን ማሊያቸው ምን ይሁን ምን ይሁኑ ማቀው ታሪክ የለም። እና አንዳንዶች ደግሞ በቲክቶክ ሲያብዱ በዩትዩብ ሲያብዱ ወይኔ የታድለው ላለውኝ አይደለም። እኔ ሳይ ሰው ሳይ የራሱ አይመችል ኢትዮጵያዊ ብቻ ስትጨዋት ነው ማየት ደስ የሚል። ወድጄው ያውቀው ሳይሆን በቃ ኢትዮጵያ ስለሆነች ብቻ ማለት ነው ጋይስ እና ይሄ ሉሻ እንግዲህ የኳስ እውቀቷን ማለት በደምብ ችሎታ እንዳላት የሚያስታውቅ ስራ ነበር፣ ጨዋታ ነበር ስትጫወት የነበረው ግን አመል አይለቅም። የቤታችንን ጉድ የቤታችንን አመል እዛ ጋር በሚሊዮን የሚያየው ሰው ጋር ሄደች እና አረገችላችሁ እንደች። ምን ይሻላታል? ቆይ እንዴ! ካ አንዳንዴ ማርያም ማርያም በሚል ፋንታ ፍራንክ ፍራንክ ሲባል የተወለደች ነው የምትመስለው። እና ምንም የማያልቅባት ልጅ እንግዲህ ፕራንክ አርጋቸዋለች በመሀል ፌንት ሰርታ ማለት ነው። እና አንደኛዋ ግን ነቅታ አባት ነበረ። እሷም አልቆየችም። አንደኛ አዲስ ናቸው ታውቃላችሁ፣ ሁለተኛ ትልቅ ሚዲያ ነው፣ ሼም ይይዛል። እንደዚህ እንደኔና እንደናንተ ዝም ብሎ የሚተራመስ አይነት ሚዲያ ላይ አይደለም ያለችው። እና የተከበሩ ሰዎች ጋር ሄዳ ማድረጓ በራሱን ያደንቃታለ፣ ድፍረቷም ማለት ነው። ሁሉም ከምር ነው የደነገጡላት። በቃ ፕራንክ ሲባል እንደዚህ ነው። በደቂቃ ውስጥ የሆነ ነገር ሲመጣላችሁ ታረጋላችሁ፣ የሰዎችን ስሜት ታነባላችሁ እንጂ እንደ አሁኖቹ ቲበሮች ተመካክረው ስጦታ መሰጠጠት ተመካክረው ፕራንክ መደረግ አይደለም። ይሄኛው በቃ ሪል ፕራንክ፣ ትክክለኛ ፕራንክ ቢኖር የሰዎችን ስሜት የምታነቡበት ፕራንክ ነው ማለት ነው። እና ይመችሽ ሉሻ፣ ይመችሽ ማለት ነው። እኛ እንኳን አመልሽን ስለምናቀውን እየሳኩ ነበረ፣ ቪዲዮን ሳይሆን ማለት ነው እና ውድ ቤተሰቦች እንዳለ ኮሜንቱ ማለት ነው። ሄሉ ሄሉ ሄሉ ሄሉ ነበር ነው የሚለው ግን የሄሉ ቲዩብ በቃ መቼም እንደዚህ ሄሉ ብለን ጽፈን ብዙዎቻችሁ እንትን ማለት ትችላላችሁ ብዬ አስባለሁኝ። አዳዲስ ሰዎች ይመጣሉ ብዬ አስባለሁ። ሄሉሻ በቅርቡ እንግዲህ ሁለት መቶ ኬ ገብታ ግብዳ የሆነ ኬክ ቆርሳችሁ ቲክቶክ ላይ እንደምጠሩኝ ተስፋ አደርጋለሁ። እኔና ኬክ ተገናኝተን አንላቀቅም እና ፕሮግራም መደረግ ያለበት ሄዱሻ ቲክቶክ ላይ ነው። በቃ ሁላችንም ተሰብስበን ኦኬ፣ እሷም ፏ ብላ መታ፣ ኬካችንን መቁረስ ምናምን። ዋው ሳልኩት እንዴ! ግማሽ ሚሊዮን የምን ሶስት መቶ የምን ሁለት መቶ ግማሽ ሚሊዮን አምስት መቶ ይሻላል። እና ለማንኛውም በፕራንኩ በጣም ፈታ እንዳላችሁም፣ እንዲሁም ደግሞ በቪዲዮ ፈታ ዘና እንዳላችሁ በተለይ ኳስ የምትወዱ ሰዎች እንዳላችሁ በታምናለሁ። ቪዲዮ ብዙም አልታየም፤ ምክንያቱም ቪዲዮ የሚለቁት በየደቂቃው ነው። ያ ደግሞ ቫይራል አያወጣም። ቪዲዮን እኛ አሁን ቸግሮን ነው እይታ ስለሌለ ነው በቀን ሁለት የምትለቀው እንጂ፣ እይታ ያለው አካውንት ከሆነ ኳሊቲ የሆነ ቪዲዮ በቀን አንድ የሚለቅ በቂው ነው። እና እነሱ ደግሞ ይህን ሁሉ ሺፎ ሰብስክራይብ ይዘው በየደቂቃው በላይ በላይ ስለተለቀቀበት እይታውን ደብቆታል። እንግዲህ ትንሽ እየቆዩ በየደቃውን እንትን ቢሉ አሪፍ ነበረ። ዞሮ ዞሮ ቀስ እያለ ስለሚታይ እናንተ አዳዲስ የምትገቡ የኛ የሄሉሻ ቤተሰቦች ስትገቡ ለማታቋት እያላችሁ አሳውቁ። ሄሉ ቲዩብን ሰብስክራይብ ያድርጉ እያላችሁ ማስታወቂያ ስሩላት ማለት ነው። ዝም ብሎ ሄሉ ሄሉ ብቻ ሳይሆን ማስታወቂያ በቃ ሄሉን ጠንካሮዋ ልጅ ለማግኘት ብላችሁ ስሟ ሜንሽን ማድረግ በቃ ከዛ ሰዎች ማናት ብለው ገብተው ለማየት ይገደዳሉ ማለት ነው። ኔዶች ከገቡ ደግሞ ታውቃላችሁ ቤቷ ከገቡ አይወጡ። በተለይ ትናንትም ነገራቸው አለው የድሮ ቪዲዮዎቿን ካዩ በፍጹም ሊወጡ አይችሉም። በቃ ማለት እንዴት ነው ለዛ ያላቸው ወዝ ያላቸው የሚያዝናን የሚያስቁ በቃ ፈታ የሚያደርጉ ቪዲዮዎች አሏት፣ ሄሉ ማለት ነው። በቃ ተጠባ ተጨንቃ ፕራንክ። እኮ አሁን እኮ ሌሎቹ የሚሰሩት እኮ እሷን እያዩ ነው በነገራችን ላይ የቆዩ ፕራንኮቿ ያበዱ ናቸው ነው የምላችሁ፣ ያበዱ። አዳዲስ የምትመጡ እያያችሁ ከእሷ ስሩ፣ ምንም ችግር የለውም። እና እሷ ቤት ገብቶ መውጣት የለም ማለት ነው። መውጣት የለም መውጣት የለም። ሌላው ደግሞ በዚሁ ማለት ለብቻው ብሰራ ቪዲዮ ስለማይታይ ነው ሄሉ። ሀይሚና ብሩኬን ብዙ ጊዜ ማምጣት ያቆምኩት፣ ቤታቸው ሄዳለሁ፣ አያቸዋለሁ። በጣም መወዳቸው ዩቲዩበሮች ናቸው፣ ጎበዞች፣ ጠንኳሮች ወደፊት ብዙ ነገር ከእናንተ እንጠብቃለን። ግን ያው ቪዲዮ እየታየ ስላልሆነ በፊት በጣም ነበረ የእነሱ ቪዲዮ ኔጋ ቫይራል። አሁን የት እንደሄዱ አላውቅም። የእነሱ ኦዲንሶችና ተሞሸርን በሚል ትናንትና መጥተዋል። ማስታወቂያው በጣም ነበረ የሚያምረው። ግን ብሩኬ ሌላ ሰው ሆነ። ጋይስ ጸጉርን ተቆራጥ እያላችሁ ጻፉለት። እንዲህ ድንግጥን ያልኩት በቀደም ቲክቶክ ጌም ላይ ሳየው ይሄ ልጅ ብሩክ ነው አይደለምና ብዬ ማለት ነው እና የእሱም እንትናን በጣም ነው የሚደብረው ያኔ ሌላ ሰው አረጋቸው በቃ ውበታቸውን ደበቀው። የእሱና ፍጼ የፍጼ ራሱ በመድኃኒዓለም ሲመጣ ምን ነበር? አሁን ምን ነበር? ምን እንደምሰለች ገመድ እና ተቆረጡት ተቆረጡት በሚል እንግዲህ ሀሳባችን እንሰጣለን እና ሀይሜ እንግዲህ ለሁለተኛ ጊዜ ማድረግ ካልተሳሳትኩኝ ቬሎ የምንለብሰው በጣም ነው የሚያምርባት። ቬሎ እንደማጠሩ ማጠሩ አይደለችም አሚያጭርናት ከንመ አንጻር ግን ማደግ ታድጋለች ብዬ አስባለሁ ገና እስከ ሀያ አምስት ነው ሴት ልጅ የምታድገው፣ ወይ እስከ አስራ ስምንት ነው አላውቅም። እስከ አስራ ስምንት ከሆነ ያው ተላልፏታል። እስከ ሀያ አምስት ከሆነ ግን ታድጋለች ብዬ አስባለሁ ገና። እና ለማንኛውም ግን በጣም ነው የሚያምርባት አጭርም ሆና በቃ ከምን እንብላ ቆንጆ እያንዳንድሁን ቬሎ የሚያምርበታለን ማያምርበታለን እና እሷ ደግሞ በጣም ያምርባታል። እንግዲህ የእውነት እንዲያደርግላችሁ እመኛለሁ። ምክንያቱም ብዙዎች የእናንተን ደስታ የእናንተን ጥሩ ነገር የሚፈልጉ እህት ወንድሞች ደጋፊዎች ስላሏችሁ በቃ የተሻለ ቦታ ደርሳችሁ ደስታችሁ ሙሉ ሆኖ ሌሎቹም ሙሉ ደስታችሁ ሙሉ ሆኖ እንደሚያዩችሁ አምናለሁ። በተለይ ወደ ይዞቻችሁ በጣም ይለያሉ። የእናንተን እንትን በቃ እንዴት እንዴት መግለጽ እንዳለባቸው እራሱ ሌ በደስታችሁ የሚደሰቱ እንዲሁም ደግሞ አንዳንዶች ደግሞ ተከፋፍለውም የሚረጋገጡም አሉ። ያ በሁሉም ግሩፕ ላይ እያለ ነው ለሁላችንም ማስተዋሉን ይስጠን። እውነት ተከፋፍሎ ከመረጋገጥ ይሰውረን። እንደ እዚህ ውስጥ ያላችሁ ዘመን ሲቀየር ጭንቅላታችሁን ዘመን ቀይረው ቀይሩት። ዘመን ይቀይረን እኛን እን በእውነት፣ እነሱ እየተለወጡ ነው ቢያንስ በገንዘብም፣ እኔና እናንተ ግን እንዲ በከንቱ ነው የምንደርቀው ምንደናቆ ነው ማለት ነው። እና ይቅር ይቅርብን፣ እንደዚህ መረጋገጡ ይቅር። ሻመት አንኖርን ድንገት ነው የምንጣረው የኛ ነገር ማለት ነው። ሸክሎች ነን። እና ለማንኛውም ወዳችኋለሁ ቤተሰብ። ላይክ ሼር፣ ሰብስክራይብ እያረጋችሁ ከኔ ጋራ ስለምትቆዩ ስለምታበረታቱኝ ከልብ እያመሰገንኩ በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን እያልኩኝ ላይክ ሼር፣ ሰብስክራይብ አትርሱ። ወዳችኋለሁ። መልካም ጊዜ። ቻው።